ከልብ ነው ማመሰግነው። መሐመድ ሰዒድ ወንድማችን ነው ብላችሁ ይሄን አሰባችሁ በመንቀሳቀሳችሁ ሀይቃ አላህ ተምግጀላችሁ ብላችሁ። መሐመድ ሰዒድ በሀያት እያለ በብድም ላይ አንድነት ነብ ነበረ። ማንም ዘንድ እሱ በማንም ሰው አይታማም ነበር። ማንም ሰው አይሰደብም ነበረ። እሱ ከሞተ በኋላ ያየነው ነገር ሁሉም አንድ ነው ሆነ። በጣም የተዓደኩበት ነገር እሱ ነው። አንድ ሰው እሱን የተወሰተው አታገኝ። ሁሉንም አንድ አድርጓል። በሱ ይሄ በሀያት እያለ አንድ ነው ተወደረ። ወደ ሙሐመድ ሰዒድ ሲመለስ አላሁ ፍቁት ሶስት ኡምራ አድርጓል። ሶስቱንም ኡምራ አብረን ያደረገ ሱብሃንአላህ፣ በጣም ወደደ ወንድማማቾች ነው። የመጀመሪያውንም ስንሄድ ሱብሃንአላህ፣ ሁለተኛውንም የመጨረሻውን ማደረገው ከድረስ ነው። ቀድሚያው ነበር ስኬድረስ ቪዛ እየደወለ ፖሊስ አገኘ አገኘህልኝ እያለ በጣም በጣም ሲጨቀጭቀኝ ነበረ። እኔ ነበረ በጣም የተዓጀብኩት ረመጣን ሀያ ሁለት ከገባ በኋላ እንደው ሙሐመድ ሰዒድ አሁን እኮ በቃ ጊዜው ሄደብክ ስለሄደብክ ምን አለ በቃ ከረመጣን በኋላ በፓኬጅ መቶ ምናም ሺ ብር የትኬት ከምታወጣ በዘጠና ሺ ብር በፓኬጅ አይሆንም በቃ ዘንድሮ የግድ መጨረሻ መሄድ አለብኝ ያለ ወንድም ለወንድም እንደው የመጨረሻ ያደረከው ኮንዶ ማሚ ምን ነው ስለው የመጨረሻ ይበለዋል። ዘንድሮ የግድም ይግድም ሄድ አለብኝ። ሱብሃንአላህ፣ በጣም የሚያጅበው ነገር ረመዳን ሃያራት ተወረደለት፣ ይዛ ረመዳን 23 ተወረደለት። ረመዳን ሃያራት መጣ፣ መዲና ላይ ተገናኝተን ነበረ። ወላሂ ነው ምላችሁ መዲና ሰላም ሳልለው አቀፈኝና አለቀሰ። እዛ ያሉ ወንድሞች አሉ። አቅፎኝ ለምን ታለቅሳለህ? እለዋለሁ። አይ እንደዚሁ መስል በቃ መዲና ላይ ስለተረገናል የናፍቆት መስሎ ነበር። ኦልሞስት እሱ መጨረሻው መሆኑ አውቆት ነበረ። መዲና ላይ አቅፎኝ ካለቀሰ በኋላ አውረጠ ነበር። እኔ ቀድሜ ነው ነበር የተመለስኩ። ከመሞቱ ከሁለት ቀን በፊት ደውሎልኝ ነበረ። ደውሎልኝ ግን ያለኝ ነገር ዋድዬ ምሮ አንድ ሄድ ላደረክልኝ ነገር በሙሉ አመሰግናለሁ። እዛ ከላሹከን ወዳለው ይሄ ከሙሐመድ ሰዒድ አሁን ወንድም ታልድ ነበረ የገቢ ማሰባሰቢያን በሚመለከት ሰዓት አለቀሰ። ምክንያቱም ሙሐመድ ሰዒድ

ደውሎልኝ እኮ እወድሻለው ያጠፋብሽ ነገር ካለ አፉ በይ ብሎኝ፣ አፉ ተባለ ላለች ሚስቱ ኦልሞስት፣ እሱ አውቆት ነበር ወደ አኼራ መቃረቡን። ከምንም በላይ አልሐምዱሊላ ትልቅ ጌታው ዘንድ ተቃርቦ ቆበትን አድርጎ ሄደው። እኔ ስለ ሙሐመድ ሰዒድ አንድ በመሰከው ነገር፣ ብዙ ጊዜ አብረን አድረን ተኝተናል። ወላ ነው ምላችሁ አብር አደርኩበት ሌሊት አንድ ቀንም ቢሆን ሌል ሳይሰግድ ያመለጥ፣ ይህም በሀያ ተመሰክርለታለሁ። ሁሌም ቢሆን ሌል ተነስቶ የሚሰግድ ነበር። የትኛውም የዋሪዳ ጀማ ብትጠይቁት ሙሐመድ ሰዒድ ብትለው የሌል ሰራቱ ነው የሚያስታውሱ። ሁሌም ቢሆን ሌል ተነስቶ የሚሰግድ ነበር። ሙሐመድ ሰዒድ ሲባል ሁላችን ጀማ የምናቀው ቁርአን ነበር፣ ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር ሐቂቃ

እነዛ ትክክለኛ ሙእሚኖች ብሎ ማለት ባየሃቸው ጊዜ እነዚህ ህዝ ገንዘብ አላቸው ሀብታም ናቸው ብለህ ብታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም ሐምስ የተመቸሰው ነው ሚመስሉት። በራሱ የሚብቃቃ አይን ሰጥቶ ምኑ ሰጥቶ ሚኖሩት ነበረ። አላህ ይዘንለት በሻና፣ በጣምናችንም እናግዘው እንደው አልያሚን ባለቤት ባህል ስሜቷን ልጅየው ቅድም ሳለቅስ መታሱ አስተባበሉ ይበል ይለቀስም አይለቀስም እያለች እናትየው፣ መታ የአራት ወር የአምስት ወር ልጅ አምጥታ፣ ይሄን ልጅ እኮ ናፍቆት ነበረ እኮ ይሄን ልጅ ሳያይ ነው እኮ ዳተ አላህ ብሎ። ደግሞ ሶስት ሴት ልጅ ነው ያለው። በጣም ይወድ ነበር፣ በጣም ይፈልግ ነበር። ብቻ ዘንለት

በጣም ከባድ ስሜት ነው ያለው። አላህ አንተንም ሶብር አላህ ይስጥህ፣ እሱንም አላህ ጀነት አልፊርደውስን አላህ ይወፍቀው። ዱንያ ላይ ተዋዳችሁ እንደኖራችሁ ለአላህ ነው የተዋደዱት ተብለው ነገ በአርሽ ጥላ ስር ከሚጠለሉት ባሮች አላህ እንዲያደርጋችሁ ዱዓችን ነው ኢንሻአላህ። ሀቂቃ ወንድማችን ጀነት መስተንግዶ እንደሚያገኝ ምንም ጥርጥር የለንም።